ይህ የሕፃን ኤልዳና ፍቃዱ ብቻ ሳይሆን የበርካታ ሴቶች የነገ ህልም ነው። ሁሉም ሴቶች በአንድ ስሜት ለአንድ አላማ በአንድነት የተሰባሰቡበት መድረክ የታላቁ ሩጫ በኢትዮጵያ ቅድሚያ ለሴቶች አምስት ኪሎ ሜትር ውድድር አመታት በተሻገሩ ዕለታት በተቀየሩ ቁጥር እያደገ እኖ 22 ዓመታትን አስቆጥሯል። በእነዚህ ዓመታት በርካታ ሴት አትሌቶች የአሸናፊነት መንገድ ጀምረውበታል። የ2017 ቅድሚያ ለሴቶች አምስት ኪሎ ሜትር ውድድርን ብሬነች ደሴ በቀዳሚነት ስታጠናቅቅ አብዙ ከበደ ሁለተኛ፣ መቅደስ ሽመልስ ሶስተ ከፍተኛ ደረጃን ይዘው አጠናቀዋል። ተወዳዳሮቹ ከባድ ናቸው፣ ከባድ ነበሩ። አሪፍ ነው። ብቻ እንደጠበኩት አይደለም። መጀመሪያ ላይ መገፋፋት ምናምን ስለነበረ ፈርጀ ነበረ፣ ግን በኋላ ላይ ተመታና አሪፍ ነው የነበረ። ቆንጆ ነው። ትንሽ ከበድ ይላል። ያው ብዙም ዝግጅት አላደረኩበትም። ሶስተኛ መወጣለሁ ብዬ አልጠበኩም ነበር። ይህ መጀመሪያ ጊዜ ነው መጥቼ ያየሁት። በጣም ደስ ይላል። ከገመጥኩት በላይ ደስ ብሎኛል። ቅድሚያ ለሴቶች አምስት ኪሎ ሜትር ውድድር ላይ ከአንድ መቶ ሀምሳ በላይ አትሌቶች ተካፍለዋል። በውድድሩ አሸናፊ የነበሩ አትሌቶች የዛሬ ጅማሮዋቸው ለነገ መዳረሻቸው እንደሚሆን ያምናሉ። አሁ በደም ሰርቸ ከዚህ የተሻለ ለመሮጥ ከዚህ የተሻለ ደረጃ ላይ የሚደርሱ ልጆች ነው ከዚህ የሚመጡት ከቅርብ አመታት ወዲህ ሁሉም ሰው አትሌቲክስን የህይወት ዘይቤው አንድ አካል አድርጎ እንዲጓዝ እየተሰራ ይገኛል። በዚህም በርካቶች ውድድሩ ከሩጫ የተሻገረ ትርጉም እንዳለው ይናገራሉ። ሴቶችን የሚያነቃቃ የሚያበረታታ፣ መቀጠል ያለበት እንደሆነ አይቼዋለሁ። አሮጊቶቹ ሲያዩ ሞር ያልወጡ ቤት የቀሩት ለመውጣት ይበረታታል። አትሌቲክስም ቢሆን ሰዎች በሀገራቸው ብዙ ነገሮችን መስራት እንደሚችሉ የሚያሳይ መልእክት ያለው ነው ማለት ነው። በጎ አድራጎትም ልክ እንደዛው ለሀገር ነው የሚሰራው። የ2017 ቅድሚያ ለሴቶች አምስት ኪሎ ሜትር ውድድር ካለፉት አመታት ምን የተለየ ነገርን አሳይቶ አለፈ? ሁሉም ሰው የአካል ብቃት እንቅስቃሴ እንዲያደርግ፣ ሰውነቱን የተለያዩ ስፖርት እንዲያደርግ፣ እሱን ማበረታቻ መድረክ እንዲወልድን እንፈልጋለን። ለእሱን መሞከሪያ የአራት ሳምንት ትሬኒንግ ፕሮግራም አድርገን ነበር። እሑድ እሑድ ላይ የሞቢሊቲ ውድድር ተከታታይ ለአምስት ዓመታት አድርገን ነበር፣ ግን የገንዘብ ሽልማት አልነበረውም ከዚህ በፊት። በዚህኛው ዓመት ከኤሊቶቹ እኩል የ50 ሺህ፣ የ25 ሺህ እና የ10 ሺህ ብር የገንዘብ ሽልማት አድርገናል ለሞብሊት ውድድር። ይህ ውድድር የሁሉንም አካታች ውድድር ስለሆነ የአካል ጉዳተኞችም፣ የህፃናት ትልቆችም፣ ሁሉም ሴቶች የሚወዳደሩበት እንደሆነ እና ሁሉም አሸናፊ ደግሞ እኩል የመሸለም መብትም እንዳለው ለማሳየት ከናሽናል አይዲ ጋር አብረን ሆነ ሽልማት ሸልመናል። ህዳር ላይ እንደሚደረገው ውድድር በኢንተርናሽናል ደረጃ እንዲመዘገብ እየሰራንበት እንገኛለን። በ22ኛው ቅድሚያ ለሴቶች አምስት ኪሎ ሜትር ውድድር 16 ሺህ ተሳታፊዎች ተካፍለውበታል። በውድድሩ አሸናፊ የነበሩ አትሌቶች የ50 የ25 እና የ10 ሺ ብር ሽልማት እንደየደረጃቸው ተበርክቶላቸዋል።